የተወደዳችሁ የተከበሯችሁ ተከበራችሁ የዘይነብ እንድሬስ እንድሪስ ዩቲዩብ ቻናል ቤተሰቦች ሰላም፣ እንዴት ናችሁ? በእያላችሁበት የዓለም ክፍል ሰላማችሁ ብዝት ትርፍ ይበል። እንግዲህ ጠፍቻለሁ። ቪዲዮ ላይክ እያደረጋችሁ ዛሬ እጅግ በጣም ደስ የሚል ቪዲዮ ይዤላችሁ መጥቻለሁ ማለት ነው። እሱም ምንድን ነው? ወንድማችን ሰኢድ ወረባቦ ሁላችንም እንደምናውቀው ኢትዮጵያ ገብቶ ታስሮ ነበረ እንሆ ከአርባ አምስት ቀን ቆይታ በኋላ በራሱ አንደበት ለሚወዱት፣ ለሚያከብሩት፣ ለተጨነቁለት ለኢትዮጵያ ሕዝብ በቲክቶክ መጥቶ መልእክት አስተላልፏል። በአዲስ አካውንት ማለት ነው። እስኪ ምን እንደገጠመው ምን እንደሆነ ከራሱ አንደበት አስደምጣችኋለሁ። ቪዲዮ ላይክ እያደረጋችሁ እስከ መጨረሻው ተከታተሉኝ። ጠፍቻለሁ። ፕሊስ ላይክ አድርጉኝ። ተው ተው ተው፣ ዩቱብ እያስጠላኝ ነው። ቀጥታ ወደ ቪዲዮ እንሄዳለን። አሰላሙ አሌይኩም ወረህመቱላሂ ወበረካቱህ። ይሄንን ቪዲዮ ሼር እና ዲዮት በመስራት ለእኔ ወዳጆች እና ለእኔ አድናቂዎች እንዲሁም ለእኔ ተሳታዎች እንዲደርስ ዲዮት እና ሼር፣ ሪፖስት እያደረጋችሁ ለወዳጆች አድርሱልኝ። እንግዲህ በትልቀኛው አካውንት ያልመጣሁት ትልቁ አካውንት ያለበት ስልኬ ለጊዜው ከኔ ጋ አይደለም። እንሻላ በቅርብ ቀን በዛ መጣለሁ እና ለኔ የተጨነቃችሁ ለኔ ያሰባችሁ በሙሉ እኔ በጣም ደህና ነኝ። ለአርባ አምስት ቀን ምናምን በህግ የማቆያ ጊዜ የጊዜ ማቆያ ቤት ውስጥ ነበርኩኝ። አሁን ሰላም ነኝ። ምንም እንዳታስቡ በጣም ደህና ነኝ። እንደምታወቅ ተመችቶኝ ነው የወጣ እንግዲህ በጥቂቱ ሰኢድ ያስተላለፈውን መልእክት ለእናንተ አስደምጫችኋለሁ ማለት ነው። ዋናው ቁም ነገሩ እንኳን በሰላም ወደ ቤትህ ተመለስክ ማለት እወዳለሁ። በዚህ አጋጣሚ ሚዲያ ላይ ወጥታችሁ ያልሆነ ነገር የምትናገሩ ሰዎች ከእሱ ልትማሩ ይገባችኋል ማለት ነው። በተለይ እንደዚህ ፖለቲካ ውስጥ ምናምን የገባችሁ ሰዎች የሆነ በቃ ወጣ ያለ ነገር አታድርጉ። ምክንያቱም ዛሬ ላይ ሰኢድ ታስሮ በነበረበት ሰዓት አንድም ሰው ቲክቶክ ላይ ራሱ ፍትህ የጠየቀለት የለም። እናንተ ራሳችሁን ዋጋ ሰጥታችሁ ራሳችሁን ዋጋ ታስከፍላላችሁ። የሆነ ነገር ሲደርስባችሁ ግን ማንም ድምፅ ራሱ አይሆንላችሁም። ዞራችሁ ዞራችሁ ጠንኩ ዕዳው ለቤተሰብ ነው የሚሆነው ማለት ነው እና አንድ ችግር ሲደርስባችሁ የሆነ ስትታሰሩ የሆነ ነገር ስትሆኑ የሚጎዳው ቤተሰብ ነው። እንደዛ ስትጮሁለት የነበረው ሰው ለእናንተ ምንም አይነት ዋጋ ድምፅ እንኳን አይሆንም ማለት ነው። አብዛኛው ሰው ደግሞ ሚዲያ ላይ እንደዚህ ሆን እንዲሆን እንዲሆን የሚለው ለራሱ ቢዝነስ፣ ለውቅና ለዶላር እንዲሁም ለቲክቶክ ፎሎ ለአንበሳ ምናምን ነው፣ አብዛኛው ሰው ማለት ነው። እና ሰኢድ ደግሞ በጣም የዋህ ልጅ ነው። በነገራችን ላይ በጣም የዋህ ነው፣ ሰዎችን የመጉዳት እንትን ዓላማ የለውም። ግን ምንድነው በቃ በሰዓቱ ብዙ ነገር እንትን ብሏል። ኢትዮጵያ ሲገባ ደግሞ ለብዙ ሰው አውርቶ ነበረ፣ ያ የዋጋ አስከፍሎታል። በእንደዚህ አይነት ዙሪያ ውስጥ ያላችሁ ሰዎች ኢትዮጵያ መግባት ስትፈልጉ ቢያንስ ቢያንስ አታውሩ አታውሩ። እውነት ነው ምላችሁ ከተመለሳችሁ በኋላ መናገር ትችላላችሁ። ኤርፖርት ላይ ችግር ካልገጠማችሁ፣ ኤርፖርት ላይ የሆነ ነገር ካልተፈጠረ በስተቀር ለማንም መሄዳችሁን አታውሩ። ምክንያቱም ወዳጅ መስሎ የሚጎዳችሁ ጠላት አለና የእናንተን መታሰር የእናንተን የሆነ ችግር እንዲደርስባችሁ የሚፈልግ ሰው ስለማይጠፋ ወደ ኢትዮጵያ መሄድ የምታስቡ ሰዎች በእንደዚህ አይነት ዙሪያ ውስጥ ያላችሁ ሰዎች ብዙም ወሬ ባታበዙ ጥሩ ነው። ሲሆን ሲሆን ሚዲያ ላይ ተጮሆ ምንም የሚመጣ ለውጥ የለም። በቃ ወንድ ማለት ጀግና ማለት በአካል ፊትለፊት የሚጋፈጥ ነው። የሚዲያ ጩኸት እናንተ ነው የሚጎዳችሁ ብዬ ነው የማስበው። ለማንኛውም ወንድማችን ሰኢድ ስለመጣህ ደስ ብሎናል። እንኳን ለቤተሰብህ በሰላም ቤተሰቦችን አገኘህ። ውድ ቤተሰቦች፣ እንግዲህ የምትወዱት የምታከብሩት፣ የእሱ መታሰር ያሳዘናችሁ፣ ያስጨነቃችሁ ይህንን መልእክት አስተላልፏል። ትልቁ አካውንቱ ያለበት ስልክ ለጊዜው እሱ ጋር ስላልሆነ በአዲስ ቲክቶክ ነው የመጣው። ቲክቶክ ላይ ለራሱ ነው የተናገረው ቪዲዮ እንደሰማችሁት ማለት ነው። እና ስላየነው ነው ስለመጣ ደስ ብሎናል። ወዳጅን ጠላትን ትለዩበት አላችሁ የሆነ አጋጣሚ ሲፈጠር እኔ በጣም ነው ያዘንኩት። ማለት ምን አስበው እንደሆነ ባላቅም አንድ ሰው ድምጽ የሚጮህለት ድምጽ የሚሆንለት ቲክቶክ ላይ አላየሁም ወላሂ አንድ ሰው። እሱ ደግሞ በጣም የዋህ ነው። ራሱን አሳልፎ ለሰዎች ዋጋ የሚከፍል ልጅ ነው። ብዙ ነገር አይተናል በታገቱት ልጆች ዙሪያ ምናምን ማለት ነው እና ያን ያክል ደግሞ ብሄርን እንትን ብሎ የሚሳደብ ልጅ ምናምን አይደለም ሰይድ እውነት እናውራ ከተባለ ከሁሉም ብሄሮች የሚሳደቡ አሉ ብዙ ነገር አይተናል ግን እሱ እንደዛ ወጣ ያለ ነገር የሚናገር ልጅ ነው ብዬ አላስብም ወጣም ወረደም እንኳን ተፈታ ዋናው ቁም ነገሩ መፈታቱ ነው ስለተፈታ ደስ ብሎኛል ብዙዎቻችሁ በእንደዚህ አይነት ዙሪያ ያላችሁ ከሱ ልትማሩ ይገባችኋል ዋጋ አትክፈሉ እውነት ዋጋ ለሚገባው ሰው ነው መክፈል ያለባቸው። ምክንያቱም እናንተ የሆነ ነገር ስትሆኑ ማንም ይደርስላችሁ ስለሌለ ማለት ነው። እና ይችን አጭር ቪዲዮ ወደ እናንተ ጀባ ብያለሁኝ። ቪዲዮዬን የምትወዱኝ ሰዎች ላይክ አድርጉልኝ ፕሊዝ ማለት ነው። ኢንሻአላህ ብቅ ብቅ እላለሁ ለማለት እሞክራለሁ። ባይ ባይ።